ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ከተጫዋቾች ዝውውር አንጻር ምን አዳዲስ ነገሮች እየተሰሙ ነበረ? ሌሊቱ ያለፈው ስንል አዳዲስ ነገሮች ይኖራሉ። አንዳንዶቹ ክለቦችን በተመለከተ ደግሞም የነበሩት ጉዳዮች ላይ የወሬ ጭማሪ ይኖራል፣ የመረጃ ጭማሪ። እንዲህ እኮ ሆነ እንዲህ እኮ ተደረገ የሚሉ ነገሮችን ልንሰማ እንችላለን። ለምሳሌ ከአርሰናል ጋር ተያይዞ የተሰማው አዲሱ ነገር የአርቢ ላይፕሲጅ ይፋ አደረገ ነው። አርሰናል ይህንን ተጫዋች እንዲወስደው ይፈልጋሉ። አርሰናል ይህንን ተጫዋች እንዲወስደው የሚፈልጉበት ምክንያት ልጁም አርሰናልን ይመርጣል። የአርሰናል ተጫዋች መሆን ይፈልጋል። ባለፈው ታሳቡች ከሆነ ሳምሪ በሚፈልጋቸው ተጫዋቾች የሚፈለገው አርሰናል ብለናል። አርሰናል ከሌሎቹ ክለቦች ይልቅ አድቫንቴጅስ ነው የምንለው በዚህ ነው፣ የሚፈልጋቸውን ተጫዋቾች አውቀናል። ለነሱ ደግሞ ጥሩ የሆነው እነዛው የሚፈልጓቸው ተጫዋቾች አርሰናልን መቀላቀል እነሱም ይፈልጋል። በሌላ ምሳሌ የፍሎሬን ቨርትስ ሊቨርፑልን መቀላቀል ባየር ሚኒክም እየፈለገው ሌሎች ክለቦችም እየፈለጉት ሊቨርፑልን አለ። ሊቨርፑል መወደዱን ተጠቀመበት መመረጡን ተጠቀመበትና በቃ ክለቡ ባይ ሊቨርኩሰን የሚፈልገውን ነገር አቀረበ። ከተጫዋቹ ጋር መጨረስ ያለበትን ነገር ጨረሰ። ይሄ አድቫንቴጅ አርሰናል እጅ ላይ አለ። አሁን ጋ ያው ኮሬሽ ብቲ አርሰናል ነው የሚልሽ እሱ ቤንጃሚን ሸሽኮ ብቲ ማርሰናል ነው የሚልሽ። አሁን ችግር የሚሆነው በአርቢ ላይፕሲች ይከፈለኝ የሚለው የገንዘብ መጠንና አርሰናል ይበቃሃል በሚለው የገንዘብ መጠን መካከል ልዩነት መኖሩ ነው። አርሰናል እስካሁን ድረስ ቀረብ ብሎ ከአርቢ ላይፕሲች ጋር በሚስጥር አንድ ጊዜ፣ በሌላ ጊዜ ደግሞ በይፋ ተነጋግሯል እንጂ በዚህን ያህል ገንዘብ ቤንጃሚን ሼሽኮን ስጡኝ ብሎ ኦፈሩን ጠረጴዛ ላይ አላቀረበም ነው። ሀምሳም ይበል ሀምሳ አምስት ሚጥራ ምንም ይሁን ምን የአርሰናል ውሳኔ መስ ቢሆን ጠጥ ይበላል። እዛ ላይ ይህን በዚህ ዋጋ ልውሰደው፣ ይህንን በቀጥታ ከፍላችኋለሁ፣ ከዛ ውጭ ያለውን ደግሞ ይህንን አረግላችኋል፣ የልጁን ውጤታማነት አይቼ ማለት ይጠበቅበታል። አሁን አርሰናል ይህንን አላደረገም። ቤንጃሚን ሼሽኮ ጋራም ፐርሰናል ተርሙን አልጨረሰም። አሁን ሊቨርፑል አድርጎ የነበረው ምንድን ነው? በልጁ በፍሎሬን ቨርትስ መመረጡን ሲያቅ ጨረሰ። ከዛ ከባይ ሊቨርኩሰን ጋራ ተመላልሶ ጨረሰ። ከልጁ ጋር ማለቅ ያለበትም አለቀ። ከክለብ ጋር ማለቅ ያለበትም ነገር አለቀ። ከነገ ወዲያ የህክምና ምርመራ ያደርጋል። የሊቨርፑል ተጫዋች መሆኑን ወይ አርቤዛኑ ቀን ወይም ደግሞ ቅዳሜ በይፋ ይነገራል ማለት ነው። አሁን አርሰናል ፐርሰናል ተርሙን ፈራው። የማን ነው? የአርቢ ላይፕሲችን ጥያቄ ፈርቶታል። ባይ ሊቨርኩሰን የሚለው ምንድን ነው ሲባል ከእስከ ብሎ ነው ያስቀመጠው። ይሄ ማለት ከዚህ በታች አልወርድላችሁም ማለቱ ነው። ከዚህ በታች አልወርድላችሁም፣ እስከዚህ ድረስ ኤክስፔክት አደርጋለሁ ብሎ ያስቀመጠው ዋጋ። አርሰናል ውድ ነው እያለ ነው። ነው አርቢ ላይፕሲች የሚለው ይሄንን ተጫዋች መውሰድ የምትፈልጉ ክለቦች አርሰናልንም ጨምሮ ለእኔ መክፈል የሚጠበቅባችሁ ከ60 ሚሊየን እስከ 80 ሚሊየን ነው የሚል የዋጋ ቁርጥ ያለ መጠን ተቀምጧል። ይህንን ቁርጥ ያለ መጠን ነው እንግዲህ አርሰናል አይ ውድ ነው፣ በዚህን ያልማ አልገዛም አለ ሲባል እየሰማን ያለ ነው። አይ ልክ ነው። የዋጋው ጉዳይ በጣም ሲያነጋግር ነበረ። እንደውም አርሰናል መጀመሪያ ላይ የቤንጃሚን ሼሽኮ ላይ ያለውን ፍላጎት እንዲቀንስ ካደረጉት ምክንያቶች መካከል አንደኛው በክለቡ በኩል እየተጠራ የሚገኘው ዋጋ ነው እስከ ዘጠና ሁለት ሚሊየን ፓውንድ ሎ ተጠቅሶ ሰምቻለሁ፣ እና በዛ ወቅት ላይ የጎኮሬሽን ከስልሳ እስከ ሰባ ማግኘት የሚችልበት እድል ስላለ በአብዛኛው ፊቱን ወደዛ ዞሯል የሚሉ ተደጋጋሚና እውነት የሚመስሉ ሪፖርቶችም ሲወጡ ነበረ። አሁን ግን እንግዲህ እንደምንመለከተው ከሆነ በሼሽኮ በኩል አርሰናልን የመቀላቀል ፍላጎት አለ። እንደገናም ደግሞ ምናልባት በተሻለም ዋጋ ቀድሞ ክለቡ ይሸጠዋል ከተባለበት ዋጋ የቀነሰ ዋጋ እየቀረበ እንደሆነ ነው እየሰማን የምንገኘው። በአብዛኛው አርሰናል ይህንን ተጫዋች ያገኘዋል ተብሎ ተጽፎ ያየሁት ስልሳ አምስት ሚሊዮን ፓውንድ አካባቢ፣ እዛ ድረስ ካወጣ ይህንን ተጫዋች ለማግኘት በጣም ትልቅ እድል አለው ተብሏል። በዛ ላይ ደግሞ ትንሽ የነገሩን እድገት ከሚያሳዩ ነጥቦች መካከል አንደኛው አርቢ ላይ ብዜሽ በሼሽኮ ቦታ ላይ ሌላ ተጫዋች ለማስፈረም ድርድር ጀምሯል ከቱርክ እና በቱርክ በኩል ሮሙሎ የሚባል ተጫዋችን ለማስፈረም ፍላጎት አለውና እዛ ላይ የተወሰኑ ሂደቶችን ሄዷል ክለቡ የሚል አስተያየት እየተሰማ ስለሆነ በሼሽኮ በኩል ክለቡን ለቆ የመውጣቱን ነገር ከሚያመላክቱ ነጥቦች መካከል አንደኛው ይሄ ሊሆን ይችላል ተብሎ ነው እየተገለጸ የሚገኘው። ስለዚህ አርሰናል ምናልባት እንደወጡት ሪፖርቶች ከሆነ ስልሳ አምስት ሚሊዮን ፓውንድ ካወጣና ይገባል ካለ ሼሽኮን የማግኘት እድሉ በጣም ሰፊ ነው ተብሎ አይቻለው። አዎ እንግዲህ አሁን ይሄ ስልሳ አምስት ሚሊዮን ፓውንድ ካወጣ አይቀራረቡም ብዬ እኔም አላስብም። ነገር ግን አሁን መነሻ የምናደርገው አርሰናል ጠረጴዛ ላይ ያቀረበው የዝውውር ሂሳብ ከሌለ መነሻ የምናደርገው አርቢ ላይፕሲች ልጁን የምሸጠው በዚህ ዋጋ ነው ያለውን ነው። አሁን ስካይ ስፖርትስ አሁን ያወጣውን መረጃ ስትመለከች ከስልሳ ስምንት ነጥብ አራት ሚሊዮን ፓውንድ ባነሰ ዋጋ አልሸጠውም ብሏል። ከ68.4 ሚሊዮን ፓውንድ እስከ 85.5 ሚሊዮን ፓውንድ ድረስ ተጫዋቹ ያወጣል ብሎ ነው አርቢ ላይፕስች የሚያምነው። አርሰናል ደግሞ አንድ የሚያነሳው ይሄ ልጅ ፖቴንሻል አለው፣ በአረቢ ላይፕሴች በነበረው ቆይታ ላይ እድገት አለው። ስለ እሱ ያሉት ከአጥቂ ኳሊቲ አንጻር ሲመዘኑ ሀቆቹ ጥሩ እንደሆነ ይሰማኛል። ነገር ግን እስቲል አዘ ኤጅ ኦፍ ትዌንቲ ቱ ሪስክ ነው ነው ለዚህ ልጅ ይህን ያህል ማውጣት የመጽደቅም የመክሸፍም እድል አለው። ይህንን ሂውጅ አማውንት ለአርቢ ላይፕሴች ልሰጥ አልችልም ነው። አሁን አርቢ ላይፕሲች ከ68.4 እስከ 85.5 ሚሊዮን ፓውንድ ሲል ምን ማለቱ እንደሆነ ታውቂያለሽ? 68 ቢከፈለውና በዛ ውስጥ አድኦንስ ቢገባ ስማማለሁ ነው፣ ቤዝ ፊ የሚባለው ወይም የማይቀረው ክፍያ የሚባለው 85 ሲሆን እያለኩ አደል ገብቶሻል። ልክ ሊቨርፑል ለፍሎሪያን ቪርትዝ እንዳደረገው አይነት ሊሆን ይችላል ማለት ነው። እና ይህንን እያሉ ነው ያሉት። ይሄ የማይሆን ከሆነ ምክንያቱም አሁን አርሰናል ይሄ ለማቅረብ እንኳን ተነሳሽነቱን ጎድተውበታል የተጠቀሰው ዋጋ ለዚህ ልጅ ብዙ ነው ብሎ ስለሚያስብ ይህንን ያህል ገንዘብ ብሎ ለማቅረብ እንኳን ፍላጎት አሳጥተውታል ስለዚህ በአንድ በኩል የዚህን ልጅ ጉዳይ እየተከታተለ የለም በዚህን ያህል ዋጋማ ይህን ልጅ አልገዛም እያለ በሌላ በኩል አቀዘቀዘው ሆልድ አድርጎታል የሚባለውን የጓይ ኮሬሽንም ዝውውር እየነካካው ነው የሚገኘው ሌሎች አማራጮቹንም እየሞከረ ማለት ነው ለምሳሌ ኦሊ ዋትኪንስንም ምናምንንም እያደረገ ይቀጥላል ማለት ነው አርሰናል ግን አሁንም በጀርመን ሚዲያዎች እምነት አሁንም በእንግሊዝ ሚዲያዎች እምነት መረጋጋትና መተውን ለዩ ነው እየተባልን ያለ ነው። አርሰናል እየተረጋጋ እንጂ እየተው አደለም። አንዱ ላይ ከመወሰኑ በፊት ባሉት አማራጮችን ከጉብዝና ያሉት አማራጮችን ከሚያስወጡት ወጪዎች አንጻር ለማየት ጥረት እያደረገ እንደሆነ ነው የሚሰማን የሚል አስተያየትን ሰጥተዋል። ይሄ አንደኛው ጉዳይ ነው፣ ማንቸስተር ዩናይትድን በተመለከተ። ሌላኛው መረጃ እንግዲህ ካሉም ሁድሰን ኦዶይን ማንቸስተር ዩናይትድ ማየት ጀምረዋል። ይህን ልጅ ጥርም አካባቢ ሞክረውት ነበረ ከኖቲንግሃም ፎረስት ለመውሰድ፣ ነገር ግን ኖቲንግሃም ፎረስት የለም አሁን ካሉም ሁድሰን ኦዶይን መሸጥ አልፈልግም ስላለ ሳይሳካ ቀርቷል። አሁን ካሉም ሁድሰን ኦዶይን የሚፈልጉ ሌሎች ክለቦች አሉ። ከነዚህ ክለቦች ጋር ማንቸስተር ዩናይትድ ተፎካክሮ ልጁን ማግኘት የሚችልበትን እድል እየሞከረ ነው። የጣሊያን ክለቦች ናቸው የካሉም ሁድሰን ኦዳዊ ፈላጊዎች። አንደኛው ኤስ ሮማ ነው፣ ሌላኛው ናፖሊ ነው። 24 ዓመቱ ነው ይህ ልጅ። እንግዲህ በእንግሊዝ ፕሪምየር ሊግ ላይ እናውቀዋለን። ቼልሲ ጋር ነበረ ከዛ በኋላ በኖቲንግሃም ፎረስት በተጠናቀቀው የውድድር አመት ላይ ወደ ስንት ስምንት ዘጠኝ አካባቢ የጎል ተሳትፎ ነበረው ወደ ስምንት የጎል ኢንቮልቭመንቶች ነበሩት። እውነት ለመናገር 31 ጨዋታዎች ላይ ያው ኖቲንግሃም ፎረስት በጣም ጥሩ ጥሩ፣ ለምሳሌ ኤላንጋ ጥሩ ነበር አለ ኖቲንግሃም ፎረስት ጥሩ ነበረ። ካሉም ሀድሰን ኦዶይም እንደዚሁ ጥሩ ነበረ እና ይህንን ጥሩነታቸውን እኛ እንውሰድ በሚል ማንቸስተር ዩናይትድ እዛ ፍላጎት ውስጥ መግባቱን እንደዚሁ ሰምተናል ሊቨርፑል ከሉዊስ ዲያዝ ጋራ መለያየቱ አይቀርም ተብሎ ነው እየተገመተ ያለው የሊቨርፑል ና የሉዊስ ዲያዝ መለያየት እውን የሚሆን ከሆነ ዴኮ ተጠይቆ ነበር የባርሴሎናው ዳይሬክተር ስፖርቲንግ ዳይሬክተር ዴኮ የሚለው ምንድን ነው ሉዊዝ ዲያዝ በቃ የእኛ ፕራዮሪቲ ወይም የበለጠ ትኩረት ሰጥተን ወደ ቡድናችን መቀላቀል የምንፈልገው ተጫዋች ዴኮ እንደሚለው ሉዊስ ዲያዝ ነው ብሏል ይህንን ዛሬም ጠዋት የስፔን ጋዜጦች አስነብበውታል ስለዚህ ሉዊስ ዲያዝ እና ሊቨርፑል ይለያያሉ ልጁም ወደ ባርሴሎና መሄድ ፍላጎት አሳይቷል ይሄ ለናርሰናል የልብልብ አይሰጣቸውም ወይ ምክንያቱም ሉዊስ ዲያዝንም ገዝቶ ኒኮ ዊሊያምስንም ባርሳ ያስፈርማል ማለት አይቻልም አው ግን በጣም ደግሞ የኒኮ ዊሊያምስና የባርሴሎና አብሮ የመስራት ጉዳይ ደግሞ በጣም ጠንካራ ይመስላል። ፍላጎቱ አሁንም ፍላጎቱ የሚወጡት ሪፖርቶችም ደግሞ በጣም የያማል ተጽዕኖም አለ። የያማል ተጽዕኖ አለ ለኒኮ ዊሊያምስ ወደ ባርሴሎና መጥቶ አብሮት እንዲጫወት የስፔን ብሔራዊ ቡድን ጥምረታቸውን እንደገና በክለብም እንዲቀጥሉ ጓደኝነታቸውም ደግሞ ጠንካራ ስለሆነ ያንንም የበለጠ እንግዲህ የተመቸ ጊዜ ለማሳለፍ ይመስላል። በየጊዜው ነው የሚወጡት ሪፖርቶች በሙሉ ከኒኮ ዊሊያምስ ጋር አንድ ዜና ከተጻፈ እንደገና የላሚን ያማልንም ተጽዕኖና ኒኮ ዊሊያምስን ለማሳመን የሚያደርገውንም ጥረት አብረው ይገልጻሉ ዜናዎቹ በሙሉ። ስለዚህ በባርሴሎና በኩል በጣም ትልቅ ፍላጎት አለ አሁንም ቢሆን ኒኮ ዊሊያምስን ለማስፈረም። ግን ደግሞ ቅድምም እንዳለው ቼልሲ እንደዚሁም ደግሞ አርሰናል የኒኮ ዊሊያምስ ፈላጊ ናቸው። ባየር ሚኒክም የኒኮ ዊሊያምስ እንዲሁም በጣም የተሻለውን እድል ወስዶ ነበር። አንድ ወቅት ላይ ባየር ሚኒክ ኒኮ ዊሊያምስን ለማስፈረም ስለዚህ ግን በባርሴሎና በኩል ግን ትንሽ እርግጠኛነት የሚመስሉ ጉዳዮች ያሉበት ይመስላል። ኒኮ ዊሊያምስ ባርሴሎና ያለች መሞላቀቅ ላይ ነው ያለው እውነት ማይሻለኛል። አዎ ለመሰለሽ፣ ቅድም ያልኩት አድቫንቴጅ እኮ ቀላል አደለም። የምትፈልጊያቸው ተጫዋቾች አንቺን የሚፈልጉ መሆኑ ይሳን አድቫንቴጅ። አሁን ሉዊዝ ዲያዝ ባርሴሎናን መቀላቀል ይፈልጋል። እንደዚሁም ደግሞ ኒኮ ዊሊያምስም የባርሴሎና ተጫዋች መሆንን ይፈልገዋል። በነገራችን ላይ ከባርሴሎና ጋር እኮ ተያይዞ ከሚነሱት ስሞች መካከል አንደኛው ማርከስ ራሽፎርድ እኮ ነው አንዱ። አሁንም አሁንም እኮ ነው የምልሽ ራሽፎርድን ወደ ባርሳ የመውሰድ ፍላጎት እኮ አለ። ስለዚህ ይሄ የመሞላቀቅ የምልሽ የሚፈልጋቸው ተጫዋቾች፣ በተለይ በዚህ በመስመር በኩል የሚኖረውን የማጥቃት አቅም ከፍ ለማድረግ አሉ የሚባሉት አማራጮች በሙሉ የባርሴሎና መሆንን እነሱ በጣም ይፈልጉታል። ስለዚህ ፑሽ ሊያረጉ ይችላሉ። ለምሳሌ ማንቸስተር ዩናይትድ ቤት ያለው ራሽፎርድ ደሞዝ ቀንስ ቢባሉ ልሽ የሚል ይመስለኛል። የባርሴሎናን ፍላጎት እንዳለው ራሽፎርድ ተናግሯል። እሱን ነው እምልሽ ዊሊያን ኒኮ ዊሊያምስም ተናግሯል። ሉዊስ ዲያዝም ይሄን ነው እያሳየ ነው። ስለዚህ ባርሴሎና ብለዛ ነው በመሞላቀቅ ውስጥ ነው ብዬ የምል። እሺ ሌላው ጉዳይ ደግሞ የሳንቾን የተመለከተ ነው። ዶርትሙንድ ነው አይደለም፣ በጣም የገረመኛል ናፖሊ አሁን ግን እኔ ዶርትሙንድ እንዳየው ዛሬ ጠዋት ዶርትሙንድማ ደግሞ ሰላሳ ሚሊየን ዩሮ እንደገና ናፖሊም የሳንቾ ፈላጊ ሆኖ እየቀረበ እንደሆነ እኔ እንደውም የገረመኝ ከእንግሊዝ ፕሪምየር ሊግ እየወጡ የሚገኙ ተጫዋቾችን በአብዛኛው የመሰብሰብ ሂደት ናፖሊ ላይ እያየን ነው እኮ አብዛኛዎቹ ስማቸው እያያዛል በቀደምም ስናነሳው ነበረ ጃክ ግሪሊሽ ራሱ ወደ ናፖሊ የመሄድ እድል ሊኖረው እንደሚችል ክለቡ ፍላጎት እንዳለው መረጃዎችን በዚሁ ፕሮግራም ላይ ስናነሳ ነበር። እንዲህ አይነት ሪፖርቶች ወጥተው ነበረ። አሁን ደግሞ እንደገና ጄደን ሳንሾ ወደ ናፖሊ የሚሄድበት እድል ሊኖር እንደሚችል እየተገለጸ ነው። እንግዲህ በማንቸስተር ዩናይትድ በኩል በይህንን ተጫዋች በቃ በግዢ ነው መሸጥ ነው የሚፈልገው ከውሰት ይልቅ መሸጥ ነው የሚፈልገው እና ያንን የሚያሟሉለትን ክለቦች ነው የበለጠ ደግሞ እየተመለከተ የሚገኘው ተብሏል። ግን የደሞዙም ጉዳይ ደግሞ አብዛኞቹን ክለቦች በውሰት እንኳን ለመውሰድ ድፍረት እንዳሳጣቸው በተደጋጋሚ የሚገለጽ ሪፖርት ነው። ለማንኛውም ግን የማክቱም እኔ የናፖሊ ስኬት ሌሎች ተጫዋቾችንም ደግሞ ሊስብ ይችላል። እዛም አንደኛ የእሱ እዛ መኖር፣ ሁለተኛ ደግሞ ሌላ ስኬት ከዛ ተጫዋች ጋር ለማምጣትና እነሱም የተሳካ ጊዜ ለማሳለፍ ፍላጎት እንዲኖራቸው ሊያደርግ ይችላልና ናፖሊ አሁንም እድሉ ካለ ጄዴን ሳንቾን ለማስፈረም ፍላጎት እንዳለው የሚገልጹ መረጃዎችም ወይንም ጄዴን ሳንቾን ከሚፈልጉት ክለቦች መካከል አንደኛው ናፖሊ ሆኖ ዛሬም ጠዋት ላይ መረጃዎች እየወጡ እሱንም ስንመለከት ነበረ። ያው ናፖሊ አንደኛ በጣም ብዙ ተጫዋቾችን ለመሰብሰብ ጥረት እያደረገ ነው ያለው። ሲያሳምናቸው እንደ ስኮት ማክቶምኔ ነው እያለ ማግባቢ አድርጎታል። እውነቴ ነው ማግባቢ አድርጎታል። እንደ ስኮት ማክቶምኔ እንደ ምናምን እያለ ነው ይህንኑ ሀሳብ እየነገራቸው የሚገኘው። ስለዚህ በዚሁ አግባብ መሰረት ሊሳካለት ይችላል። ግን ለማንቸስተር ዩናይትድ ከዚህ ተጫዋች ዘወር ኤክስፔክት የሚያደርገው የተባለው መጀመሪያም ሰላሳ ነው ቦሩሲያ ዶርትሙንድ ደግሞ ተቸገረ በተባለበት ጊዜም ቦሩሲያ ዶርትሙንድን ሲቀላቀል ጄደን ሳንቾ መልሶ ይቀነዋል። በጣም ጥሩ ይሆናል መልሶ። ስለዚህ ለማንቸስተር ዩናይትድ ሰላሳ ሚሊየን የሚያቀርብ ከሆነ ማንቸስተር ዩናይትድ ይህንን ዝውውር ለመቀበል የሚቸግረው አይመስለኝም። ስለዚህ በጣም በቅርቡ የጄደን ሳንቾ ጉዳይ ሊያበቃ ይችላል። ማርከስ ራሽፎርድ በተመሳሳይ ከማንቸስተር ዩናይትድ ከሚወጡ እና ማንቸስተር ዩናይትድ ትንሽ ገንዘብ እንዲሰራ ከሚያደርጉ ተጫዋቾች መካከል አንደኛው ነው። አሌያንድሮ ጋር ናቸው ሰሞኑን ስላል ነው ማለት ነው። እሺ ይህም አለ። ሌላ በቶትናም በኩል የሶን ሂንግሚንን ለመሸጥ መድረኩን ክፍት እንዳደረገ ወይም ደግሞ ጥያቄዎችን የሚቀበል እንደሆነ መረጃዎች እየወጡ እሱንም ስንመለከት ነበረ። የአንድ ወር ኮንትራት የአንድ ዓመት ኮንትራት ይቀረዋል። ሶን ግን ደግሞ በተለይ ከሳውዲ አረቢያ በኩል ያሉት ክለቦች ይህንን ተጫዋች ለማስፈረም ያላቸው ፍላጎት ከፍተኛ ሆኖ እየታየ እንደሆነ ከዛ ደግሞ እንደገና የሆዜ ሞሪኒዮ የሚያሰለጥኑት ፊነር ባቼ ይህንን ተጫዋች የማስፈረም ፍላጎት እንዳለው እየተገለጸ ነው የሚገኘው። በተለይ ግን ይሄ የሳውዲ አረቢያ በኩል ያሉት ክለቦች ይህንን ተጫዋች ለማስፈረም ከሚፈልጉባቸው ነጥቦች መካከል አንደኛው በጣም በከፍተኛ ደረጃ በኢሲያ አካባቢ ያሉ ተመልካቾችን ቀልብ መሳብ ይፈልጋሉ እና የፕሪሚየር ሊግ ክለቦችም አንዳንድ ጊዜ እዛ አካባቢ ያሉ ተጫዋቾችን በሚያስፈርሙበት ወቅት ስፔሻሊ የፕሪሲዝን ጉዟቸው ላይ በጣም የሚገርም ገንዘብ ነው የሚሰሩት ይባላል እና አሁንም በሳውዲ አረቢያ በኩል ያሉት ክለቦች ያው የእግር ኳስ ችሎታው እንዳለ ሆኖ፣ ታዋቂነቱ እንዳለ ሆኖ ግን ደግሞ እዛ አካባቢ ያለውን ገበያ ለመሳብና ና ተመልካቾችንም የበለጠ ወደ ክለባቸው ለመጥራትና ለመያዝ ይህንን ተጫዋች ለማስፈረም ትልቅ ፍላጎት እንዳላቸው እየተገለጸ ነው የሚገኘው። አሁን በሳምንት ለዚህ ተጫዋች ቶትናም ሁለት መቶ ሺህ ፓውንድ ነው የሚከፍለው። ቅድም እንዳልኩት የአንድ አመት የኮንትራክት ጊዜ ይቀረዋል እና ያ ከመጠናቀቁ በፊት ግን ይህንን ተጫዋች ለመሸጥ ፍላጎት እንዳለውና መድረኩንም ክፍት እንዳደረገ ይህም ዛሬ ከወጡት መረጃዎች መካከል የሚገለጽ ነው። አዎ እንግዲህ መግዛት ላይ የበለጠ ትኩረት ስለምናደርግ ፍላጎት እዛ አካባቢ ስላለ ነው እንጂ መሸኘትም የዛ ነው ያህል ቁም ነገር ነው። በነገራችን አሁን ለምሳሌ አርሰናል የቶማስ ፓርቴን ጉዳይ የሆነ ነገር ማድረግ የለበትም። እኔ ያሰብኩት ቶማስ ፓርቴ በአርሰናል እንደሚቆይ የወሰኑ ነው የሚመስለው። አይ አደለም፣ ተስተካከለ ደግሞ እንደገና እያጤኑት ነው እያጤኑት ነው። አሁን ቶማስ ፓርቴ እሺ ይላሉ ወይ? ለምን አርሰናል ዋን ይር ኤክስቴንሽን ነው ሊሰጠው የሚችለው። ቶማስ ፓርቴ ግን ቶማስ ፓርቴ ቢኖር ለአርሰናል በጣም ይጠቅመዋል። አርሰናልና ቶማስ ፓርቴ ቢለያዩ፣ ቶማስ ፓርቴ ሰምዌር በተለይ ወደ ሳውዲ ሊግም ሊሂድ ካለ፣ ወደ ሌሎችም አገሮች ሊሂድ ካለ ከሁለት ዓመት እስከ ሶስት ዓመት ኮንትራት ማግኘት ይችላል። አርሰናል አሁን ልሸኘው ወይስ ላቆየው ሲል ኤክስቴንድ ካደረገለት ለአስራ ሁለት ወር ነው ይሄንን እንትን አይልም። አብዛኞቹ ሽኝቶች በነገራችን ላይ ከጁን ሰርቲ በኋላ ይፋ ይደረጋል። ለምን የተጫዋቾችና የክለቦች ኮንትራት የሚያበቃው ጁን ሰርቲ ስለሆነ ከዛ በኋላ የሚኖረው ነገራቸው በይፋ እገሌን ለቅቄዋለሁ፣ ከእገሌ ጋር ተለያይተዋል፣ ወይም እንደዚህ ይሆናል የሚለው ነገር በሙሉ ይፋ ይደረጋል። በማንቸስተር ዩናይትድ በኩልም በተመሳሳይ ነው። በማንቸስተር ሲቲ በኩል እንደዚያው ነው። አሁን ማንቸስተር ሲቲ ከጃግሬልሽ ጋራ እንደማይቀጥል ጋርዲዮ ላይ ያለውን ሰምተሻል። በነገራችን ላይ ሲልቫን አንበል አድርጎታል። በቋሚ አንበል ሆኗል። ሲልቫና ከማንቸስተር ሲቲ ዓለም ዋንጫ ቡድን ጋር ለምንድን ነው አብሮ ያልሄደው? ምናምን ሲ ኖ ኖ በቃ ጃግሪልሽ ከእናንተ ጋር ይቀጥላል አይቀጥለ ምናምን ሲሉት ኖ መጫወት አለበት አለ። እሱ መጫወት አለበት ማለት ሳሙኤል ሄዶ መጫወት አለበት ነው እያለን ያል እዛ እንደማይጫወት በቃ እዛ ዚ ትን ያለው ያው ላይፍ ስታይሉም አልጎዳውም ብለሽ ነው ይሄ በሸነና የሚያበዛ ሰው እኮ ነው። አዎ በተለይ በጣም የምናስታውሰው የሻምፒየንስ ሊግ ድላቸው ጊዜ አምስት ቀን የሰከረው አምስት ቀን ነው። ደስታውን በቃ ገልጾ የማይበቃው ተደስቶ የማይበርድ ተጫዋች ያየሁት አንድም እሱ። ሁልጊዜ በአዲስ መንገድ ነበረ ደስታውን የሚገልጸው ው እና ምናልባት መንገዱ እንኳን አንድ ነው መጠጣት አይ አይደለም፣ ስሜቱ የሚገልጽበት መንገድ ጭፈራው ምናምኑ። አሁን ቀን በቀን እንደ አዲስ አትጨፍርም መቼም። እንደዚህ አይነት ነገር ተከታታይ የደስታ አገላለጽ ነው የነበረው እና በጣም የመገናኛ ብዙሀኖችንም ትኩረት ስቦ ነበረ። ግን ጃግሪልሽ በጣም ጥሩ ችሎታ አለው። ወደ ማንቸስተር ሲቲም ሲመጣ ትልቅ ለማንቸስተር ሲቲ ጥቅም ከሚሰጡ ተጫዋቾች መካከል አንደኛው ተብሎ ነበር እና ረጅም ጊዜም ደግሞ በዛ ልክ እያገለገለ ይቆያል የሚል ሀሳብ ነው የነበረው ግን ያ አልሆነም። ተቀይሮ በሚገባበት ጊዜም እንኳን ባለፈው የውድድር ዓመት በጣም ከፍተኛ የሚባል የአቋም መውረድ ያሳየ ተጫዋች እንደነበረ የታዘብንበት አጋጣሚ አለ። ስለዚህ መጫወት ካለበት ያው በባርሴ በማንቸስተር ሲቲ ተደጋጋሚ ተከታታይ እድሎችን እንደማያገኝ ግልጽ ነው አሁን። ስለዚህ ወደ ሌላ ክለብ ሄዶ ያንን የመጫወት እድሉን የበለጠ ሰፊ ማድረግ አለበት። በጋርዲዮላን በኩል የተገለጸው ይህ ሀሳብ ነው። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ገደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ ማድረግ፣ ሊንኩን ለሌሎች ማጋራት እንዳትረሱ። ለስካሁን ድጋፍ እያመሰገንን ደግሞ በሌሎች መረጃዎች ዳግም እናንተን ለማግኘት ያብቃን እንላለን። በያላችሁበት ሰላም ሆኑልን። ኢትዮጵያ ለዘለዓለም ትኖር።